ሰላም ሰላም፣ እንዴት አላችሁ? ይሉ እያያ ነኝ። ዛሬ ይዤላችሁ የመጣሁት ሳር ቤት አካባቢ ብታከራዩዋቸው ከ2500 ዶላር እስከ 3000 ሊከራዩ የሚችሉ እጅግ ዘመናዊ የሆኑ አፓርትመንቶች በጣም በቅናሽ ዋጋ እየተሸጡ ነው የሚገኙ እነዚህም ቤቶች በታያቸው ታተርፉባቸዋላችሁ ወደ ቤቱ ይህ ከጀርባዬ የምትመለከቱት ሳይታችን ከስምንት ወር በፊት ሸጠን የጨረስነው ሳይታችን ነው። ይህ ሳይት ከስምንት ወር በፊት ምንም አይነት ፕሮግረስ ያልነበረው ሲሆን አሁን ላይ እንደምትመለከቱት አስራ ሶስተኛ ፍሎር ላይ ደርሷል። ይህ እድል አመለጣችሁ ደንበኞቻችን በድጋሚ እዚሁ ሳር ቤት ላይ ሁለት ብሎኮችን ለሽያጭ አውጥተናል። አዲስ ያወጣ ነው። ሳይታችን የሚገኘው ከአፍሪካን ህብረት አራት መቶ ሜትር ርቀት ወይም ደግሞ ከብሉኔስ ቶቴ ፊት ለፊት ነው። ብዙ ደንበኞች ሳር ቤትን ለመኖሪያ ቤት እንዲሁም ደግሞ ለኢንቨስትመንት ያስቧታል። ይህንንም እንዲያስቡ የሚያደርጓቸው በአካባቢው ምን ምን ነገሮች አሉ የሚለው ሲሆን እነሱን እንመልከት። ታርቤትን ለመኖሪያ ቢሉ ለኢንቨስትመንት ተመራጭ ከሚያደርጋቸው ነገሮች ውስጥ ደግሞ የመጀመሪያው ነገር የአፍሪካን ህብረት በአራት መቶ ሜትር ርቀት ላይ መገኘቱ፣ ሁለተኛ ደግሞ በመቶ ሜትር ርቀት ላይ የአዲስ አበባ ከንቲባ ቢሮ እያስገነባ ያለው የልጆች እንዲሁም ደግሞ የንግድ ሱቅ ማዕከል መኖሩ ተመራጭ ያደርገዋል። ከዚህም በተጨማሪ ብንመለከት ደግሞ የተለያዩ ትምህርት ቤቶች መገኛ ነው። ለምሳሌ አይሲኤስን ኢትዮጵያ ፊሽን መመልከት እንችላለን። ከሆስፒታሎች ደግሞ ብንመለከት ሲልክ ሮድን፣ ዩናይትድ ቪዥንን፣ እንዲሁም ደግሞ ብሩክ ሆስፒታልን ማግኘት እንችላለን። የሃይማኖት ተቋማትን ደግሞ ብንመለከት እዚሁ ቅዱስ ሚካኤል ቤተክርስቲያን፣ ብስራተ ገብርኤልን፣ ኢቫንጀሊክ ቸርችን እና ቢላልሁን መስኪድን ማግኘት እንችላለን። ከዚህም በተጨማሪ ደግሞ ከሰላሳ አምስት በላይ ኤምባሲዎች መገኛ መሆኑ ለኢንቨስትመንት ቢሎ ለመኖሪያ ቤት አዋጭ ይሆናል ማለት ነው። ለኢንቨስትመንት ካሰቡት ከ2500 ዶላር እስከ 3000 ዶላር ማከራየት ይችላሉ። ከኛ ሲገዙ ደግሞ በብር መሆኑ ተመራጭ ያደርገዋል ማለት ነው። ከዚህ በተጨማሪ አሁን ባለን ሁኔታ እዚህ ሳይት ላይ ያወጣ ነው ሁለት ብሎኮች ሲሆን ጂ ፕላስ 16 እና ጂ ፕላስ 21 ናቸው ያከፋፈሉ ሁኔታው ደግሞ ስልሳ አርባ በሚባል ወይም ደግሞ ስልሳ ፐርሰንቱን ከእናንተ አርባ ፐርሰንቱን ከኛ ነው። ቀሪውን ኢንፎርሜሽን ደግሞ ኦፊስ ሄደን እስኪ እንመልከት ስለ ቦታው ይህንን ካለን፣ እስኪ አሁን ደግሞ ስለምናስገነባው ህንፃ እና ስላከፋፈሉ እናውራ። የመጀመሪያው የምናስገነባው ጂፕላስ አንድ የሆነ የመኖሪያ ቤት አፓርትመንት ሲሆን በውስጡም ደግሞ በቂ የሆነ የመኪና ማቆሚያ፣ እንዲሁም ሁለት ሊፍቶች፣ ደረጃ እንዲሁም ደግሞ ለሀዘን እና ለደስታ የሚሆን ሰፊ ቴራስን ያካትተ ይሆናል ማለት ነው። እዚህ ህንፃ ላይ ባለ ሁለት መኝታ ዘጠና ካሬ፣ ባለ ሶስት መኝታ ደግሞ መቶ ሰላሳ ካሬ አማራጮችን ማግኘት ትችላላችሁ ማለት ነው። የአከፋፈል ሁኔታው ደግሞ አስር ፐርሰንት ከፍለው ቀሉን ደግሞ ቀስ ብለው የሚከፍሉበት ያም ማለት በሶስት ዓመት ጊዜ መክፈል ይችላሉ። ሁለተኛው ደግሞ ስልሳ አርባ በሚባለው አከፋፈላችን ይህም ማለት ስልሳ ፐርሰንቱን ከእናንተ አርባ ፐርሰንቱን ከኛ ወይም ደግሞ አርባ ፐርሰንት ዲስካውንት ላይ ስለሆነ ስልሳ ፐርሰንት ለሚከፍል ደንበኛ ይሄንን እድል መጠቀም ይችላሉ ማለት ነው። እስቲ ለምሳሌ ብናይ ዘጠና ካሬው በአስር ፐርሰንቱ ስንመለከት ዘጠኝ ሚሊዮን ሰባት መቶ ሰባ ሺ ብር ይመጣል። ያም ማለት ቅድመ ክፍያው ዘጠኝ መቶ ሰባ ሺ ብር ከፍሎ ቀሪውን ደግሞ ቀስ ብሎ በሶስት ዓመት ጊዜ በፕሮግረሱ መሰረት ቀስ እያለ መክፈል ይችላል ማለት ነው። ሁለተኛው ደግሞ ስልሳ ፐርሰንቱን መክፈል ሲሆን እሱም ደግሞ አምስት ነጥብ ሰባት ሚሊዮን ብር ይመጣል። ቀሪውን ደግሞ አራት ሚሊዮን ብሩን እኛ ራሳችን ከቨር እናደርጋለን ወይም ደግሞ ዲስካውንት ይሆናል ማለት ነው። ስልሳ ፐርሰንት ከፍላችሁ አርባውን ፐርሰንት ደግሞ በዲስካውንት ያም ማለት ስልሳ ፐርሰንት ከእናንተ አርባ ፐርሰንት ከኛ ይሆናል ማለት ነው። ለምሳሌ ባለ ሁለት መኝታ ዘጠና ካሪውን ብንመለከት በአስር ፐርሰንት ከሆነ ዘጠኝ ሚሊዮን ሰባት መቶ ሺ ብር ይሆናል። ባለ ሁለት መኝታውን ዘጠና ካሪ ዛሬ ለሚከፍሉ በአምስት ነጥብ ሰባት ሚሊዮን ብር በአከፋፈል ለሚከፍሉ ደግሞ በዘጠኝ ነጥብ ስድስት ሚሊዮን ብር ያም ማለት ደግሞ አሁን ላይ አስር ፐርሰንቱን ከፍለው መጠላቀል ይችላሉ ማለት ነው። ባለ ሶስት መኝታውን ደግሞ መቶ ሰላሳ ካሪዮን ዛሬ ለሚከፍሉ በስምንት ነጥብ ሶስት ሚሊዮን ብር በአከፋፈል ደግሞ ቀስ ብሎ መክፈል ለሚፈልጉ ደንበኞች ደግሞ በአስራ ሶስት ነጥብ ሶስት ሚሊዮን ብር። ባለ ሶስት መኝታው መቶ ሰላሳ ካሪዮን ደግሞ ዛሬ ለሚከፍሉ በስምንት ነጥብ ሶስት ሚሊዮን ብር ቀስ ብሎ ለሚከፍሉ ደግሞ በአስራ ሶስት ነጥብ ሰባት ሚሊዮን ብር ቅድመ ክፍያውን አስር ፐርሰንት ከፍለው መቀላቀል ይችላሉ ማለት ነው። ከመኖሪያ ቤት ጎን ለጎን ደግሞ የንግድ ሱቆችን ለሚፈልጉ ደንበኞች ፒያሳ አድዋ ዜሮ ዜሮ ፊትለፊት ወይም ደግሞ ጊዮርጊስ ቤተክርስቲያን ፊት ለፊት ጂፕላስ ፋይቭ የሆነ ጥንጡ የሆነ የንግድ ሞል እየገነባን እንገኛለን ማለት ነው። እዚህ የንግድ ሞላችን ላይ የሚገኙት ፋሲሊቲዎችን ስንመለከት እዚህ የገበያ ማዕከል ላይ ከሶስት ሺህ በላይ መኪኖችን ማቆም የሚችሉበት ሰፊ የመኪና ማቆሚያ ከዚህም በተጨማሪም ደግሞ አራት ሊፍቶች በየፍሎሩ ሁለት ሁለት እስካሌተር እንዲሁም ደግሞ በየፍሎሩ 18 መታጠቢያ ቤቶችን የያዘ ይሆናል ማለት ነው። ከዚህም ውጪ ደግሞ የተለያዩ ፋሲሊቲዎችን ያሟላ ነው። እኛ ጋር ሚኒመሙ ሀያ ካሬ ሲሆን ማክሲመሙ ግን ደንበኛው በሚፈልገው ልክ ይሆናል ማለት ነው። ያም ማለት ለደንበኛው ለንግዱ በሚያስፈልገው መሰረት አስፍቶ መጠቀም ይችላል ማለት ነው። የአከፋፈል ሁኔታውን ስንመለከት ደግሞ መጀመሪያ ላይ ቅድመ ክፍያውን ከፍለው ቀሪውን ደግሞ ቀስ ብለው በአንድ ዓመት ከስድስት ወር ጊዜ ውስጥ የሚከፍሉት ይሆናል። ለምሳሌ አንደኛ ላይ ያለውን የሀያ ካሬ ሱቅ ብንመለከት ጠቅላላ ክፍያው አምስት ነጥብ አምስት ሚሊዮን ብር ሲሆን ከእርሶ ግን አሁን ላይ የሚጠበቀው ሁለት ሚሊዮን ብር ይሆናል ማለት ነው። ቀሪውም ቀስ ብለው በፕሮግረሱ መሰረት የሚከፍሉት ይሆናል ማለት ነው። ቴምርን ከሌላው ምን ይለየዋል ወይም ደግሞ አሁን ካለው ገበያ አንጻር ቴምርን ምን ተመራጭ ያደርገዋል የሚለውን ስንመለከት ደግሞ የመጀመሪያው ነገር ከወለድ ነፃ መሆኑ ነው። ከወለድ ነፃ ነው። ምንም አይነት የወለድ ጭማሪ የለውም ማለት ነው። ሁለተኛው ደግሞ አጀስትመንት ፔመንት አለመኖሩ፣ ያም ማለት የዶላር ከረንሲ ቢጨምር፣ ኮንስትራክሽን ማቴሪያል እቃ ጭማሪ ቢኖር፣ እንዲሁም ደግሞ ለሰራተኛ ደሞዝ ጭማሪ ቢኖር፣ ደንበኛውን ኢፌክት የሚያደርገው ነገር አይኖርም ማለት ነው። ከተዋዋልንበት ውጭ አዲሽናል የሚቀመር ብር አይኖርም ማለት ነው። ከዚህ በተጨማሪ ደግሞ ለደንበኛው ምቹ የሆነ የአከፋፈል ሁኔታ ማዘጋጀታችን ነው ተመራጭ የሚያደርገን ማለት ነው። ከዚህ በተጨማሪ በአዲስ አበባ ዋና ዋና በተባሉ ቦታዎች ላይ እኔ ሳር ቤትንና እንዲሁም ደግሞ ፒያሳ ላይ የንግድ ሱቁንና መኖሪያ ቤቱን ጠቀስኩላችሁ እንጂ እዛው ፒያሳ ላይ ለምሳሌ ብንመለከት ሊሴ ገብረ ማርያም ትምህርት ቤቱ ጀርባ እንደዚሁ የመኖሪያ ቤት አፓርትመንት አለን። ቡራትን ወይም ደግሞ ሊሴ ዋንን ጨርሰን አሁን ሊሴንቱንም ማገባደድ ላይ እንገኛለን ማለት ነው። በዚህ አጋጣሚ ደግሞ እዚሁ ሊሴ ላይ አዲስ ነገርም ይዘን እንመጣለን በቅርቡ ብለን እናስባለን ማለት ነው። ከዚህ በተጨማሪ ደግሞ ሀያት ላይ ሶስት ፕሮጀክቶች አሉ ሀያት አደባባይ፣ ሀያት ሎሚያድ ሱፐር ማርኬት እና ሀያት ፈረስ ቤት ላይ ማለት ነው። ሰማኒያ ፐርሰንት እና አርባ ፐርሰንት የደረሱ ፕሮጀክቶች አሉ። በካሬ ከሀምሳ ሰባት ሺህ ብር ጀምሮ እየሸጥን እንገኛለን ማለት ነው። እኔ ይህን ያክል ስለ ድርጅታችን እንዲሁም ደግሞ ስላሉን ፕሮዳክቶች ካስተዋወቅኳችሁ፣ ለበለጠ መረጃ ደግሞ ከታች በሚሄደው ስልክ ደውሉ።